ከኔ ውጪ ለእሷ ማንም የላትም፣ ለእኔም ከእሷ ውጪ ማንም ሰው የለኝም። ልረዳት ይገባ ነበር። እናቴን እንዴት ብዬ ነው አሁን አይኗንም አየው ማለት እንዴት ነው? ቀና ብዬ ፊቷንም አየው አይኗንም አየው እንዴት ነው? እኔ እንጃ። አይመሬ ነው የምችል አይመስለኝም። እናቴ በጣም ነው ያስከፋው። በጣም በጣም ዘዝቶኛል። አንቺን በማንም ልተካሽ አልችልም። ሰው ቢሄድ ሌላ ሰው ይመጣል፣ አንቺ ብትሄጂ ግን ማንም ሰው እንደማይመጣ ነው ለታደግና አንድም ቀን አስከፍችሽ አላቅ። አሁን ግን በጣም በጣም ነው ያስከፋሽ። በጣም ነው ያስፈልኝ ወላሂ በጣም በጣም ለቱቺ ሁሉ ለሰው የነሰተው ለናቲ ለናቷ

እንዳይጎ ልብኝ እሷ ባዶ ሆና ትሞለልኛለች ወርቅ ብሯን ጥላ። ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ የእኔ ዕንቁ ቤተሰቦች፣ እንዴት ናችሁ? እኔ ያለው አልሐምዱሊላህ፣ አልሐምዱሊላህ። ያው ወንድም አግኝቻለሁኝ በዛ ደግሞ እናንተ በጣም በጣም እንደተደሰታችሁ ነግራችሁኛል። እኔም በጣም በጣም ተደስቻለሁኝና ቤተሰቦቼ ያው በአጋጣሚ አንዳንድ ትላልቅ መሰራት የሌለባቸው መደረግ የሌለባቸው ስህተቶችንም ሳላስበውም ቢሆን ሰርቻለሁኝ እና በዛ በጣም ጸጽቶኛል። የምሬ ነው ምላችሁ ማለት እንጃ እንዴት መናገር እንዳለብኝ አላቅም። በእርግጥ ወንድም ስላገኘው ልደሰት ብቻ ፊሽታ በፊሽታ ሆኛለኝ። በጣም ተደስቻለኝ፣ ግን ደግሞ ለእናቴ የማይገባትን ማለት ማድረግ የሌለብኝን ነገር አድርግ ያለኝ እና በጣም በጣም አሁን በጣም ደብረኝ ጸጽቶኝ የመጣሁት የምሬ ነው ምላችሁ እና የምሬ ነው። እናቴን እንደዚህ አስከፍቻት አላቅም። እንደዚህም ተናግሬያት በህይወት አላቅም በእርግጥ ምንም የተናገርኳት ነገር የለም ግን፣ በቀላሉም ቢሆን በተዘዋዋሪም በሌላም ወይ ይሁን እናቴን አስከፍቻታለሁ እና የምሬን ነው የምላችሁ። እንዴት እንደምንክሳት አላቅም። በጣም በጣም በጣም እየተሰማኝ ነው የምናገረው እና ያው ልክ ነው። አንዳንዴ ምክንያት ይኖራታል እናቴ ስለ እሷ እኔ ምንም ብዙም የማውቀው ነገር የለም እሷ ስላሳለፈችው ከነገረችኝ ውጭ ስላደረገቻቸው ወይንም ስላሳለፈቻቸው ውጣ ውረዶች በስሜ እንጂ፣ ማለት ሰምቼ እንጂ ኖርማል አይቼው አይደለም፣ እሷን ስለሷ ሂስትሪ፣ ስለሷ ታሪክ የማውቀው እና እንደዚህ ማድረግ አልነበረብኝም። ብዙ ጊዜ ስትኖሩ ብዙ ነገሮች ያጋጥሟቸዋል። ብዙዎቻችሁ የነገራችሁ ነበር ሴትነን እንድትረዱን እንፈልጋለን፣ ምናምን እያላችሁ እንግዲህ ሁላችሁም ነግራችሁኛልና ና ብዙም ነገር ብዙ ምክሮችም እየመከራችሁኝ ነበር ማለት ያው ከላይፍ ኤክስፒሪንስ አንጻር ብዙዎቻችሁ እየነገራችሁ እየመከራችሁ ነበር ማለት። ምክንያት ሊኖራት ይችላል፣ በምን አይነት አጋጣሚ ያንን ነገር አድርገው። ብቻ ነገራቶች አይታወቁም በምን አይነት ነገር እንደሚያልፉ እና እናትህ ምክንያት ሊኖራት ይችላል፣ ያንን ምክንያት ልትነግርህ ጊዜ አታ ሊሆን ይችላል እያላችሁ ነበር ሁላችሁም። እና ዛሬ የመጣሁት በጣም ጸጽቶ ነው ያደረግኩት ነገር በጣም ደብሮ ነው። ልረዳት ይገባ ነበር እናቴን። ምክንያቱም እኔ ልጇን የመጀመሪያ ልጇን ከኔ ውጭ ለሷ ማንም የላትም፣ ለእኔም ከሷ ውጭ ማንም ሰው የለኝም። እና ማስከፋት አልነበረብኝም እና ዛሬ በጣም ጸጽቶኝ ደብሮኝ ነው የመጣሁት በጣም ከፍቶኝ። ያው ከስህተቴ ተምሬ ነው የመጣሁት ማለት ይሄ ልጅ ምክንያት ሊኖረው ይችላል። እሷ ላይ ብቻ አይደለም መፈረጅ የነበረብኝ ብቻ ለመፍረድ መቸኮል አልነበረብኝ፣ መረጋጋት ነበረብኝ። ብቻ መደሰት እና ልጁን ከእናቴ ጋር አገናኝቼ ማስተዋወቅ ነበረብኝ እና በጣም ትልቅ ስህተት ነው ያደረግኩት እና ዛሬም የመጣት እናቴ አፉ እንድትለዩ ያው እንደምታውቁት እንግዲህ ጀነት የምትገኘው ከእናት እግር ስር ነው ይባላል እና እናቶቻችንን መንከባከብ አለብን። የምሬ ነው ምላችሁ ማለት ምትክ የላቸው ብዙ ሰው ምትክ ሊኖሩ ይችላል። ጓደኛ ቢሄድ ሌላ ጓደኛ ይመጣል። ሴት ብትሄድ ሌላ ሴት ይመጣል፣ ፍቅረኛ ብትሄድ ሌላ ፍቅረኛ ይመጣል። ግን እናትና አባት ሄዱ ሄዱ ነው፣ አይመለሱም፣ ምትክ የላቸውም። እና እነሱን መንከባከብ አለብን ብዬ አስባለሁ። እና በጣም ትልቅ ስህተት ነው ያሰብኩት። ኢቨን ወንድም ቢሞት ወንድም ቢሄድ እራሱ ሌላ ወንድም ይመጣል። እና ከቤተሰብ ውጭ ከእናት አባት ውጭ ሁሉም ሰው ተመላሽ ነው ተመልሶ ማለት ምትክ ይኖረዋልና እኔ በጣም ትልቅ ስህተት ነው ያደርኩት። በስህተቴ በጣም ተጸጽቻለሁኝ። በጣም በጣም በጣም ከምነግራችሁ በላይ ነው የተጸጸትኩት። እና ዛሬም የመጣሁት እናቴ በጣም በጣም ይቅርታ ልጠይቃት ነው። በትልቁ እንደምክሳት፣ በጣም በትልቁ እንደምክሳት ተስፋ አደርጋለሁ። በጣም በጣም የምሬን ነው የምላችሁ እና ግን አፉ አሁን የምፈልገው አፉ እንድትለይ ነው በቃ ባደረግኩት ነገር የመሬ ነው ምላችሁ። ወደ ኋላ ተመልሼ ሳስበው በህይወት የማድረግ የማልፈልገው ነገር ነው ያደረኩት። ትልቅ ነገር ሆኖ አይደለም ብቻ እኔ እንጂ አይመርልም። እና አሁን ወንዴ እናቴን ይዟት ሊመጣ ሄዷል እና እንጃ እንዴት ብዬ ነው? እሺ አሁን አይኗን የማየው ማለት እንዴት ነው? ቀና ብዬ ፊቷን የማየው አይኗን የማየው እንዴት ነው? እንጃ አይመሬ ነው ምችል አይመስለኝም። ብቻ የሚያቀተኝ ነው የሚመስለኝና እንዴት አድርጌ አይኗን እንደማይራሱ እኔ አላቅም። በጣም በጣም በጣም ነው ያስከፋዋት። በጣም ነው ያስደበርኳት። እኔም በጣም ነው የጸጸተኝ። በጣም በጣም ነው የደበረኝና እንዴት አድርጌ አይኗን እንደማይራሱ አላቅም። ምክንያቷን ነበር መጠየቅ የነበረብኝ ድኛ ልክ ያሉ እቤት ራሱ መግባት በጣም ፈርቼ ነበርና ይቅርታ ልጠይቃት እፈልጋለሁ። ከልቤ በጣም ተሰስቻለሁኝ እና ከልቤ ይቅርታ ልጠይቃት እፈልጋለሁ።

በጣም በማንም ሰው ብሄድ ሌላ ሰው ይመጣል።

ይህ ተገናኛችሁ ስለአብራችሁ በጣም ደስ ነው ማለት። የዛን ቀን ምን ሰው ነው እኮ ትሳሳታለ። ሰው ይሳሳታል፣ ምንም ችግር የለም ማይሳሳተው እሱ ብቻ ነው። ስላስጨነኩሽ ደግሞ በጣም በጣም። እኔ ቅርብ እያለ እናት እኮ መቼም ነው ትላለች። ቅርብ እያለ ጨናነቀ ነበር እኮ ትላንትና ራሱ ትላንትና ያገኝሽም በቃ እንትን ብሎ ደብሩት ነበረ አይኗን ማየው ሳስቶ ሊሆን ይችላል እ ሰው ማሳስቶ ሊሆን ይችላል። ልጁም የምንፈልገው እንደሆነ ያላቅም ወንድምህ ነኝ ምናምን ብሎ በግድ እንትን ሲል እኔ ለራሴ ፕሮግራ ምን አይነት እንደሆነ እና እናቴ ምን እንጃ ምር ነው። አረ ችግር የለም ሙባረቅ፣ እስኪ አሁን እኔ አፉ ብያለሁ ወላሂ እያለ አሁን በኋላ አላስከፋሽም። እሺ አለ እ ልጁ እና ደግሞ ካሳ ጠይቂማ። ሁሌ እየካስቀኝ ያው እኮ እየካስቀኝ ነው። ያው ማሚ እንትን ነው መጨናነቅ አያስፈልግም። ነገሩ ብዙ ነገር ስላለ በዚህ ዘመን ልጁም እንግዲህ እሱ ወንድም መሆኑ አለመሆኑም የሚጣራበት በጣም ብዙ መንገድ ስላለ ዲኤንኤ የሚባል ነገር ብዙ ነገር አለ ያው ስላለ

አይ መጠራጠር የለበትም። እሱ ምንም ትርጥር የሌለው ነገር ነው። እኔ ብስሚላ እንደዚያ ነገር አይቼም ሰምቼም በህይወቴ እንደዚያ ነገር አላቅም። አንድና አንድ ሙባረክ ነው። ከሙባረክ ሌላ ማቃውም የለኝም። አንተ ታናናሾች እንጂ እኔ ያው ሙባረክም ስል ህፃን ነበር። በህፃንነት ነው የሚለበት። አረማሚ ሰዎች ራሱ ብታይ ሙባረክ እያሉ ነው የሚያናገሩት። እሱ ልጁን ማለት ነው። ያን ያን ስታይ አንዳንዴ አትፈርጅም እና ብቻ እስኪ እንሄድበታል ሰው በሰውነቱ እኮ ይሳሳታል ይሳሳታል ይሳሳታል እኔ ቅርብ እያለ እኔ በጣም ነበረ እንትን ያልኩኝ እንዴት አያምነኝም ሌላ ጊዜ የሌለበት ሌላ ጊዜ በጣም ነው የሚያምነኝ አምናለ እንተማመናለን አዲስ ነገር ሲመጣ እኔ ለራሴ ነው ግራ ያገባል አዲስ ነገር ነው ያመጣው ሊያምነኝ አልቻለም ሊያምነኝም ላያምነኝም በቃ አላደረ ተወዛገበ አዎ ጭንቀት ላይ ሆኖ ነበር ተወዛገበ ስለዚህ ማን ላይ ሰው ሊሆን ይችላል። ያጣናው የሆነ ያልሆነ ወሬ ሊያወሩ ስለሚችሉ እስኪ አጣርቶ ይደርስበታል ብዬ ነው ዝም ያለው መጀመሪያ። አዎ ብቻ አሁን አንቺ አትጨናነቂ፣ ይፈተር ችግሩ ምንም የሚጨናነቅበት ነገር የለም። ምናልባት በአባትም ሊሆን ይችላል ዝምድና ልጨምሉ፣ የሰው ልጅ ማይጨምርበት መንገድ የለም። ዝምድና ልጨምሉ ትችላላችሁ፣ አይታወቅም። ምናልባት አባትን ተሳስቶ ሊሆን ይችላል። እኔ እንደዚህ አምንበት አለው ይሳሳታል ብዬ አልጠራጠርም። በደንብ ነው ምግዴና በደንብ ነው መቶ በመቶ መቶ በመቶ ተማመንበት አለው። ዘመድህም ሊሆን ይችላል አይታወቅም። ሰው ልጅ የሚጨምርበት መንገድ ብቻ ግን አገናኝሻለሁ፣ አስታውቅሻለሁ። ስራ ምናምን ሊው አስታወቀኝ። እዛ ያው የምትለዩበት መንገድ ትለያላችሁ። እኔ የምጠራጠረው ማስበውም እኔ እንጃ ማስበውም ነገር የለም። ልክና ስማሚ ታቃለ አንዳንድ የዝምድና የሚኖራችሁ እስከ ልጁ ጋር አንዳንድ ዘመዶች ሁ ታሰላል ደምና መስላለ ብዙ ነገር አለ። ብቻ ቀስ እያል እንትንዳለን። ብቻ ሁለታችሁ ዛሬ ትንብላችሁ ተገናኝታችሁ ታወራችሁ። ስ ያው ውድ ቤተሰቦችም በጣም ደብረዋቸው ነበረ መናገር የምፈልገው ነገር የምር ነው። ቤተሰቦች በጣም እናንተንም አስደብሬያችሁ ነበር። ማለት እኔ እንጃ መነክቶኝ እንደነበር አላቅም። በሰዓቱ እናቴን እንኳን እንደዚህ ቀላል ነገር ልናገራት ይቅርና ቀና ብዬ ማላያትም ሲጀመር አይቻትም አላቅም። ከአሁን በኋላም ላያትም አልፈልግም። ማለት እርግጥ ነው ሰው ቢሄድ ሰው ይመጣል። ግን እናት አባት ቢሄድ ተመልሶ አይመጣም እና መንከባከብ አለብን እና የምሬን ነው እኔ በሰዓቱ የምነክቶኝ እንደነበር አላውቅም የምሬን ነው እንዴት ነው አሁን ራሱ የእናቴን አይን የማየው እንዴት ነው ቀና ብዬ የማያት አሁን በኋላ እያልኩ ነበር እና እናቴም ይቅር ብናኛለች እኔ እንጃ እንዲሁም እርግጠኛ አልነበርኩም አፍ ትለኛለች ብዬ አልጠበቅኩም ነበር። እኔም ላናግራቸው ራሊዝም በልጄ ላይ ማን ላመጣ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ የሙቤ ቤተሰቦች እንዴት ናቸው? ደህና ናቸው? ይ ቤተሰቦቻችን ደህና ናቸው። ሙቤ ትንሽ ተሳስቶብኝ ነበር አውፈ ብዬዋለሁ፣ እናንተም አውፈ በሉት። ትንሽ ያው ሰው ነው መሰለኝ ያሳሳተው ሰው አይደለም ሴጣን ነው፣ ሴጣን ነው፣ ሴጣን ነው። ያው እኔም አውፍ ብዬ ዋለሁ እናንተም አውፍ በሉት። እንዴት ናችሁ? ደህና ናችሁ ወይ ሰላም ናችሁ? እንዴት ናችሁ? አልሀምድሊላሂ እኛ በጣም ደህና ነን። ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም። እና ያው ልጁን እናጣራለን። ያው ይሄን ቪዲዮ እያየኸው ከሆነ እውነቴን የወንድም እኮ ውርስ ፈልግ ውርስ ምናምን መሬት ምናምን ይኖራል። ምን አልበለሽ መቶ ካሬ ነው አይበቃ ነው ልደውልለን አይ፣ ምናልባት ውርስ ፈልጎ ከሆነ ምናምን መጣራት አለበት። ቤተሰቦች አንዳንዴ ውርስ ፈልገ ፎቶች ላይ ባየሁ መልክሽ፣ ውበት ቁንጅናሽን ሳትነግሪ ነገረኝ ምስልሽ ለእኔ መኖ